የእግዚአብሔር ይቅርታ ገደብ አለውን? በዚህ ቪዲዮ ንስሐ ሳንገባ የእግዚአብሔርን ድምጽ በተደጋጋሚ ችላ ማለት የሚያስከትለውን አስፈሪ መዘዝ አብረን እናያለን። በአንድ ወቅት የሥነ መለኮት ምሁር የሆነው ቻርለስ ፐርጅን ሲናገር ትልቁ አደጋ ኃጢአት እንድንሰራ መፈተናችን ሳይሆን ኃጢአት ይዞት የሚመጣው አደጋ ደንታ ቢሶች መሆናችን ነው ብሏል። ኃጢአት መፈጸማችን ብቻ አይደለም ኃጢአትን አደገኛ የሚያደርገው ከጊዜ በኋላ ለድርጊታችን ግዴለሽነታችን እየጨመረ ልባችንም እየደነደነ ሄዶ አስከፊ መዘዞችን ይዞብን ይመጣል። ሐዋርያው ጳውሎስ በሮሜ 1 24 ላይ ሰዎች በኃጢአት ሲጸኑ እግዚአብሔር ልባቸው የሚፈልገውን ማንኛውንም አሳፋሪ ነገር እንዲያደርጉ እንደሚተዋቸው ይናገራል። ይህም ከምረቱ የተነሳ ሳይሆን የእግዚአብሔር ቁጣና ፍርዱ ራሳቸውን በኃጢአታቸው እንዲያጠፉ ስለሚፈቅድላቸው ነው። ደራሲ ዶሮቲ ሳይርስ ስትናገር የራስን መንገድ ከፈለክ እግዚአብሔር ይፈቅድልሃል ገሃነም የራስን መንገድ ለዘላለም የምታጣጥምበት ቦታ ነው ትላለች። እውነቱን መቀበል ቢከብደንም፣ ሁል ጊዜ የመንፈስ ቅዱስን ድምፅ ችላ ብለን በተመሳሳይ ኃጢአት በወደቅን ቁጥር እግዚአብሔርን ሂድልኝ፣ አልፈልግህም እያል ነው። ነው የሚያስፈራው። ነገር ግን እሺ ብሎ ፊቱን የሚያዞርበት ተመልሶም የማይመጣበት ጊዜ ሊመጣ ይችላል። ይህ እግዚአብሔር ይቅርታ አምላክ ስላልሆነ አይደለም። ይቅርታ ሁል ጊዜም ለልጆቹ ክፍት ነው። ነገር ግን ልባችን በኃጢአት በጣም ከመደንደኑ የተነሳ እውነተኛ ንስሐ መግባት ስለሚሳነው ነው። ኃጢአትን ማቃለል ስንጀምር አምላክ ፊት ወድቀን ንስሐ እንድንገባ ሊገፋፉን የሚገቡን ድርጊቶቻችን በእሱ ላይ ጨካኝ ያደርጉናል። የመንፈስ ቅዱስን ተግዛዝ ቸላ ባልን ቁጥር የኃጢአት ልምምዳችንን ማጽደቅ ቀላል ይሆንልናል። በጊዜ ሂደት ኃጢአት የምንሸሸው ነገር መሆኑ ቀርቶ አብሮን መኖር የሚችል ቤተኛ እንደሆነ ይሰማናል። በመጽሐፍ ቅዱስ ውስጥ የብኩርና መብቱን በአንድ ምሳይ የለወጠውን የኤሳውን ታሪክ አስታወሳችሁት? በኋላ ላይ አባቱ ይስሐቅ ልጆቹን የሚባርክበት ቀን በደረሰ ጊዜ በእንባ ተግቶ ምንም ቢፈልገውም ለንስሐ ስፍራ እንዳላገኘ እናያለን። ምክንያቱም ምንም እንኳን የሳው ሀዘን እውነተኛ ቢሆንም እግዚአብሔርን ስላዋረደ ወይም ቅዱስ የሆነውን ብኩርና ስላቃለለ ተጸጽቶ ሳይሆን አዘኑ ከብኩርና ጋር የተቆራኙት ሳዊና ዓለማዊ ጥቅሞቹን ከማጣቱ የተነሳ ነው። የኢሳዋ ባጣው ነገር እንጂ በግዴለሽነቱ ስላጎደለው አደራ ተቆጭቶ አልነበረ። በጸጸትና በንስሐ መካከል ያለውን ልዩነት ማወቅ ወሳኝ ነው። ብዙ ሰዎች ኃጢአት ከሰሩ በኋላ ይጸጸታሉ። ነገር ግን ጸጸት ብቻውን በቂ አይደለም። እውነተኛ ንስሐ ኃጢአት ይዞት ስለሚመጣው ጣጣማ ዘን ብቻ ሳይሆን ከኃጢአት ለመራቅና ራስን ከእግዚአብሔር ፍቃድ ጋር ለማስማማት መወሰንን ያካትታል። ለዛ ነው ጳውሎስ ከኃጢያታችሁን ንስሐ ግቡ ወደ እግዚአብሔርም ተመለሱ በምታደርጉት መልካም ነገር መለወጣችሁን ፈትኑ ያለው። ዛሬ የምንመርጣቸው ምርጫዎች በተለይ በጊዜያዊ ስሜታችን ተነተን የምንወስደው ውሳኔ ምንም አይነት እንባና ልመና ሊለውጠው የማይችል ዘላቂ መዘዝ እንደሚያመጣ ማስተዋል አስፈላጊ ነው። የእግዚአብሔር ጸጋ ብዙ ቢሆንም በኃጢያት ለመቀጠል እንደ ምክንያት እንጠቀምበት አይገባም። እግዚአብሔር ፍትህ ልክ እንደ ምረቱ የእውነት ነው። የንስሐ ጊዜ አሁን ነው። የእግዚአብሔርን ምረት በቅንነት እንፈልግ። በእውነት ለውጥን በሚናፍቅ ልብ ወደ እርሱ እንቅረብ። እሱም ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነፃን የታመነና ጻድቅ ነው። እግዚአብሔር ንስሐ ለሚጠይቅ ይቅርታን ሊያደርግ ቃል ገብቷል። ነገር ግን በተደጋጋሚ ዞር በለ የሚለው እስከናካቴው ፊቱን ያዞራል። እግዚአብሔር ከዚህ ይጠብቃችሁ።